በዚሁም በዚሁ ቀኖናዊ እና አመታዊ የረክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ የተገኛችሁ በሙሉ፣ ጸጋንና ሐዋርያነትን ያጎናጸፈ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ቅዱስ ትንሣኤውን በሰላም አክብረን ይህንን አመታዊውን የቅዱስ ሲኖዶስ ጉባኤ ለማካሄድ ስለ ሰበሰበን ክብርና ምስጋና ለእርሱ ይሁን። የጉባኤው አባላት የሆናችሁ ብፁዓን ሊቃነ ጳጳሳት እንኳን ለረክበ ካህናት ጉባኤ አደረሳችሁ፣ እንኳንም በሰላም መጣችሁ። ረከብነ ጸጋ ወተሰየምነ ሐዋርያተ ከመ ናስምዖሙ ለአሕዛብ በስሙ ከእምነት የሚነሳ መታዘዝ እንዲገኝ ጠጋንና ሐዋርያነትን ተቀብለናል። ሮሜ አንድ ቁጥር አምስት ይህ ሐዋርያዊ አስተምህሮ የእኛን ተልእኮ እና የተልእኮ ተልእኮ ያስፈለገበትን ምክንያት አጉልቶ ያሳያል የተቀበልነው ስጦታም ምን ያህል ታላቅ እንደሆነ ምንዋቡ ያስረዳል። አሪያው በዚህ መልእክት የቅዱስ ወንጌል እናሰምሮ ዋና ግብ ከእምነት የሚነሳ መታዘዝ እንደሆነ ማድረግ መታዘዝ እንዲገኝ ማድረግ ነው በማለት አሰምሮናል። እውነት ነው ድሮው በዚሁ ድሮውም ቢሆን ለእግዚአብሔር መታዘዝ አቅቶን ነው የወደቅ ነው። ዛሬም የምንነሳው ከእምነት የተነሳ መታዘዝን ገንዘብ ስናደርግ ነው። ከሁሉ በፊት እምነት ይቀድማል። በኋላም ደግሞ ለእምነቱ በሙሉ ልብ መታዘዝን ያስከተል መታዘዝ ያስከተላል። ይህ ሲሆን መዳንና ትንሣኤ ያስገኛል። ዓለም በእግዚአብሔር እየተደረገላት ያለው ጥሪ ይኸው የመታዘዝ ጥሪ ነው። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እሱም ጸጋና ሐዋርያነት ነው። እኛም እሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ህዝበ እግዚአብሔር አገልግሎት ማዋል አገልግሎት ላይ ማዋል ከኛ ይጠበቃል። ብፁዓን አበው ሊቃነ ባባሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በአሁኑ ጊዜ የሌለበት ክፍለ ዓለም የለም። ምክንያቱም የዚህ ሲኖዶስ ወኪሎች ሊቃነ ባባሳት በአፍሪካ፣ በአውሮፓ፣ በሰሜን አሜሪካ፣ በላቲን አሜሪካ፣ በካናዳና በ መካከለኛው ምስራቅ በእስያና በአውስትራሊያ ወዘተ የሚገኙ ህዝበ እግዚአብሔር ምእመናንን በማገልገል ላይ ይገኛሉና ነው። ይህ እድል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ መለኮታዊ ተልእኮውን በአጽናፈ ዓለም ሁሉ ለማዳረስ ምቹ መደላድል ፈጥሮለታል። ከዚህም በመነሳት በየክፍለ ዓለሙ የሚገኙ የቤተ ክርስቲያናችን ሊቃነ ጳጳሳት ከትውልደ ኢትዮጵያውያን ባሻገር የየአካባቢውን ሕዝብ በማስተማርና በማቀፍ የተጣለባችሁን ሐዋርያዊ ተልእኮ በትጋትና በንቃት መወጣት ይኖርባችኋል። በማዕከል ሆኖ እየመራ የሚገኝ ቅዱስ ሲኖዶስም ለዚህ ተልእኮ ምቹ መደላደልን የመፍጠር ኃላፊነቱን በአግባቡ መወጣት ይገባዋል። በተለይም ትምህርተ ሃይማኖትንና ቀኖና ቤተ ክርስቲያንን የተማሩና በጥልቀት የተገነዘቡ ብስለትም ያላቸው እንደዚሁም በቋንቋና በስነ ልቡና እውቀት የላቀ ሀብተ ጸጋ ያላቸውን በሐዋርያነት እያሰለጠነ በአጽናፈ ዓለም ሁሉ ሊያሰማራ ይገባል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በብሂለ አበው ፀሐይ ለመስኮትዋ ሳታበራ ወዘተ እንደሚባለው ለሌላው በብቃት መድረስ እንችል ዘንድ እኛ የቅዱስ ሲኖዶስ አባላት የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡንም ማገልገል ይገባናል። ሁላችንም እንደምንገነዘበው ሲኖዶሳችን በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልዕኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልበት ዋናው ምክንያት ይህንን ለማድረግ ነውና፣ ከዚህ አኳያ የቤተ ክርስቲያናችን ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥተን መስራትና ተጨባጭ ለውጥ ማምጣት ይኖርብናል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውሉደ ክህነትና ምዕማናን የሆን ሁሉ የሆን ሁላችን ከሁሉ በፊት ያለንን አቅምና ብቃት በአግባቡ መገንዘብ ይኖርብናል። እግዚአብሔር ክብርና ምስጋና ይሁንና ለፈጣሪው በቆራጥነት የሚታዘዝ ምዕመን፣ ወጣት፣ ካህን አለን። ይህ ትልቅ ጸጋ ነው። ይህንን ጸጋ እግዚአብሔር ለእግዚአብሔር መንግሥት በሚመች ሁኔታ ዝቅ ብለን ማገልገል የክብር ክብር ነው። በመሆኑም ይህንን የእግዚአብሔር ሕዝብ በሀቅ በቅንነት በትጋትና በታማኝነት ቆመን አገለገልነውና አባትነታችንን እና መሪነታችንን በመልካም አሰራር በትክክል በህሊናው እንዲሰርጽ ካደረግን ይህ ኃይል ከጎናችን እንደማይለይ እርግጠኞች መሆን እንችላለን። ይህንን ይህንን ካሳካን ለእኛ የተሰጠ ኃይልና ብቃት በየትም የለም። በዚህም በዚያም ሃይማኖቱ የሚጠይቀውን ሰብእና እና ቁመና ይዘን ከተገኘን ህዝበ ክርስቲያኑ ያለውን ብቻ ሳይሆን ህይወቱን ሳይቀር ለመስጠት ወደኋላ የማይል የእግዚአብሔር ህዝብ አለን። ስለዚህ ይህንን ማሳካት እንችል ዘንድ ከእምነት የሚነሳ መታዘዝ እንድናገኝ የተቀበልነውን ጸጋና ሐዋርያዊነት በክብር እንያዝ። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውም እና በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትሕ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። እንደሚታወቀው እንዳጋጣሚ እንዳጋጣሚ ሆኖ የኢትዮጵያ ሕዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና ሊታሰብበት እንመክራለን። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ የምት የደከማችሁ ያላችሁ ያላችሁ ወገኖቻችን፣ እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ስጡት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። በመጨረሻም የቤተ ክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ እና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የስራ አቅጣጫን የሚያስቀምጠው የረክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ህዝበ ክርስቲያን እናበስራለን። እግዚአብሔር የተባረከና የተቀደሰ ጉባኤ ያድርግልን። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። ወስብሀት ለእግዚአብሔር። አሜን። ግንቦት ስድስት ቀን ሁለት ሺ አስራ ሰባት አመተ ምህረት አዲስ አበባ፣ ኢትዮጵያ። ወስብሀት ለእግዚአብሔር።